ለድኳት ልጅ ምን ላደርጋለሁ? ቤተሰብ አጋዥ ነሽ፣ እናም ደግሞ ጧሪ ራስሽ ረስተሽ ለሰው የምትኖሪ አወያንቺ ነገር አወያንቺ ነገር ሰው ማመን ልማድሽ መስሎሽ እንደራስሽ ሁሉም የሚወድሽ ለትንሽ ትልቁ ጠብ እርግፍ ስትይ ቆይስ ከመቼ ነው ደስታሽን ሳታይ? ለፍታሽ ጥረሽ ግረሽ የላክሹ ገንዘብሽ ምንም ሳይጨነቅ ሲያጠፋ ወንድምሽ እህት የዛን ቀን ነው የስብራትሽ። እስኪ ልጠይቅሽ፣ ማን ነው የሰበረሽ? ለመልካምነትሽ ክፋት የከፈለሽ ማን ነው የሰበረሽ? ከምንስ ተነስቶ፣ ወይንስ ያንቺ ልብ የዋህነት አይቶ ስቃይሽ ማናውቆት? እንቅልፍ እያማረሽ በለሊት ተነስተሽ ጎንበስ ቀና ብለሽ ቀኑ ሙሉ ሰርተሽ ጨርሰሽ ስትገቢ ለእንቅልፍሽ ማታ ደሞ ታስብ ያለሽ የምዬን ውለታ ትንሽ ታፈሽና የናፍቆት እንባሽን ከዛም ትልክ ያለሽ የወር ደሞዝሽን ቤተሰብን መርዳት አውቃለው ግድ ነው፣ ግን ደግሞ የሚያምረው ሁሉም በአግባቡ ነው። እናማ ንገሪኝ፣ ዛሬ ምነው ታየ ስብራትሽ ጎልቶ ያንቺ ጎደለብሽ የሌላው ተሟልቶ። ግን እስኪ ንገሪኝ ታወቅሽው ምክንያቱን ሰውን ከፍ አድርጎ ለራስ ዝቅ ማለቱን። ስንት ዓመት አስቆጠርሽ፣ ስንት ዓመት አስቆጠርሽ በዚህ ስደት ዓለም ደስተኛ ናት እንጂ ይከፋት የሚል የለም የአንቺን መከፋት ማንም ካልተረዳ ምንገርሽ እህቴ ለእራስሽ ኑሪ ሙዩ ያንቺን ጓዳ ስታምኘው የከዳሽ ሀቅሽን የበላ ለሆነ ባዳ ሰው በቤተሰብ ሌላ ከዛ ሰው እርቀሽ መራመድ ጀምሪ። ለነገው ህይወትሽ በይ መብራቱን አብሪ። አዎ ትስቅ ያለሽ አዎ ትስቅ ያለሽ መስለሽም ደስተኛ ወይም ወዳጅ የለሽ ወይ ታማኝ ጓደኛ የተባልሽ መስል ሁሉ አይሳካልሽ፣ በጥቅመኛ ሰዎች በጥቅመኛ ሰዎች አይቀበር ህልምሽ። ተነሺ ከእንግዲህ እታለኔ ንቂ፣ ደሞዝን አጥብቆ መያዙን እወቂ። በገንዘብ ጉዳይስ ሰውን አትመኝ፣ ምንም ስጋሽ ቢሆን አንዳንጀት ብታኝ። ምን ቤተሰብ ቢሆን ጥቅም ያሳስታል ስትልኪ ይከርመሽ አንቺ ሄድሽለታ ስትያቸው የታል ልጄ? ያጠፋሁት ሲሉሽ ቀለም ያርገው ቃሉ እንደሚሰብርሽ እነሱ መቸውቀው? ወይንስ ሲሆን ወይ የሰማኒያ ባልሽ ሁሌ በየወሩ ብር የሚቀበልሽ እንዴት ይዘለቃል በዚህስ ሁኔታ? ያንቺን ደሞዝሱ ሂሳቡን ከመታ እናንተ ራሳችሁ የተዳርን መስፈርት አንድም ሰዓት፣ ወንዶች ተው በቃ ብር ብራት በሉ ገንዘብ አላቂ ነው፣ ይሄዳል፣ ይመጣል፣ ሚኒስትሩ ላወቀው ፍቅሩ ይበልጣል ያለ በለዛማ እመኑኛ አንድ ቀን የሴት ልብ ይቆርጣል። እናም የምላችሁ ወንዶች ልብ ግዙ የምትወዳችሁን ያችን መልካሟን ሴት አጥብቃችሁ ያዙኝ። የስደቷ እህቴ ይህ ሁሉ ነገር ሲፈራረቅባት፣ ለምን አትሰበር ለምን ሳይ ከፋት፣ ታግሳ የኖረች የማይቻለውን ችላ፣ አይዞሽ ባይ ሰው አጣ ሚሆናት ከለላ። በዚህ በኩል ደግሞ ሌላኛው ትኩሳት፣ በቲክቶክ ስትመጣ ብሶቷን ለመርሳት፣ እመሟን ደብቃ ላፍታ ፈገግ ብትል በኢምቦክስ ይመጣል ቆንጆ ይሃይ የሚል ቆራጭ በረታብሽ እንደወደቀ ዛፍ እህቴ ተነሽ፣ ይህን ሁሉ ፈተና አብረን እንለፍ። ጊዜ ጣለኝና ህይወት ብትከብደኝ አትችይም ብለው ተሳለቁብኝ። ህመም ስብራቴ መች ገባቸዋል፣ በጣት ለመቀሰር እጅግ ቸኩለዋል። የታመምኩት እኔ ያዳነኝ አምላኬ መቼም አለምንም ሰውን ተንበርክቼ አቺም ይሉኝ ያሉኝን ችዬ ለማሳየት ያነከሰው እግሬን ቆይ ልራምድበት። በልግሬ ተራመድ ተመምቅስ ክሽር እየተጠነከክ ልቤም ልጸግ ጣላታ ይስበርህ የሰዋሉ ባልታ ያለህበት መጣ አንተን ሊያስተምርህ እኔን ለእኔ ተውኝ፣ እኔን ለእኔ ተውኝ። ተመልካቹና እስከ ማሳያች መቆም እንደገና ተሰብሮ የሚቀር ብርጭቆ ነውና፣ እናማ ከእንግዲህ ብዬ ልጠይቅሽም ማንነው የሰበረሽ አምላክ በሞገሱ በእሳት ፈትኖ ወርቅ አርጎ ካኖረሽ፣ ብዬ ልጠይቅሽ ማን ነው ስብራትሽን ዛሬ የጠገነሽ ተጠላቶች ሁሉ አብልጦ ያኖረሽ እድሜ ጤና ሰጥቶን ይህን ሁሉ ያሳየን ክብርን እሱ ይውሰድ ፈጣሪ ይመስገን ክብርን እሱ ይውሰድ ፈጣሪ ይመስገን አመሰግናል ጎበዝ ልጅ ጎበዝ ትናንትናም አንድ ልጅ ቆንጆ ግጥም አስደምጣን ነበራል ጋይስ